መጻጉዕ የሚባለው ሰው እንግዲህ ዋሎ ሀቢሲ ዘሰላሳው ሰመንቱ ክረምቱ እንዘደው ከታመመ ከታመነ 38 ዓመት የሆነው አንድ በሽተኛ ነበረ ይላል። ከዚያችን ከእርከኗ ላይ ተቀምጠው ወይ ጸንሁሁ ከተማ ይላል። የውሃው መታወክ ደጅ ጾም ነበረ። ውሃው በታወከ ሰዓት ቀድሞ ወደ ውሃው ወርዶ የተጠመቀ ሰው ካለበት በሽታ ሁሉ ይፈወስ ነበር ይላል ቅዱስ ዮሐንስ ወንጌላዊ ሲነግረን ማለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡራን እግዚአብሔር ቤተሰቦች በሙሉ በአቦ ወልድ በመንፈስ ቅዱስ ስም እንደምሰነበታችሁ፣ አሜን። እግዚአብሔር አምላካችን በሰላምና በጤና ጠብቆ ለዚህ ለትና ለዚህ ሰዓት ስላደረሰም ስሙ ዛሬም ዘውተን ለዘላለሙ የተመሰገነ ይሆን። ዛሬም እንደተለመደው ስንመለከተው እንደመጣን የአብይ ጾም ሳምንታት በተለያዩ ክፍሎች እንደተመለከት እንደ እግዚአብሔር መልካም ፈቃድ የአብይ ጾም አራተኛ ሳምንት ላይ ደርሰናል። የአብይ ጾም አራተኛ ሳምንት ከስያሜው ተነስተን ትምህርቱን ምስጢሩን ይዘቱን ከኛ ህይወት ጋር ተመልክተን የምናልፍ ይሆናል እና ቤተሰቦቻችን ይህን ቪዲዮ ከመጀመራችሁ በፊት ቻናላችንን ሰብስክራይብ በማድረግ እንድታበረታቱ በእግዚአብሔር ስም እንጠይቃለን። እንግዲህ እግዚአብሔር ወዶና ፈቅዶ የአብይ ጾም ሳምንታት ምስጢራዊ ትርጓሜያቸውን ከኛ ህይወት ጋር እያመሳሰል ስንመለከት ሰንብተናል። ዛሬ ደግሞ መጻጉዕ የሚባለውን አራተኛውን የአብይ ጾምን ሳምንት እየምንመለከት ይሆናል። መጻጉዕ ማለት ምን ማለት ነው? ከዚህ ሳምንት ወይም ከዚህ ትርጓሜስ ምን እውቀት እናገኛለን? የሚለውን ነገር አብረን እንደ እግዚአብሔር ፈቃድ የምንመለከት ይሆናል። የዮሐንስ ወንጌል ምዕራፍ አምስት ከቁጥር አንድ እስከ ሀያ አምስት ያለው ክፍል የዚህን ዕለት ቃለ ወንጌል ይሸፍናል ማለት ነው። በዚያ ላይ ሙሉ ታሪክ ተጽፎ እናገኘዋለን። እሱንም ዛሬ የምንመለከተው ይሆናል። ከቁጥር አንድ ጀምሮ ከዚህ በኋላ የአይሁድ በዓል ነበር፣ ጌታም ወደ ኢየሩሳሌም ወጣ፣ ይላል ከቁጥር አንድ ጀምሮ ሲናገር የዮሐንስ ወንጌል። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተ ሳይዳ የምትባል አንዲት መጠመቂያ ነበረች፣ አምስትን መመላለሻ ነበራት ይላል። በዚያም ብዙ በሽተኞች ተኝተው ይኖሩ ነበረ፣ ዕውሮች፣ አንካሳዎች፣ ደንቆሮች፣ ሌሎችም በልዩ ልዩ ደዌ የተያዙ ሰዎች ከዚያች ከእርከኗ ላይ ተቀምጠው ወይ ጸንሁሁ ከተማ ይላል። የውሃውን መታወክ ደጅ ጸኑ ነበረ ውሃው በታወከ ሰዓት ቀድሞ ወደ ውሃው ወርዶ የተጠመቀ ሰው ካለበት በሽታ ሁሉ ይፈወስ ነበር ይላል ቅዱስ ዮሐንስ ወንጌላዊ ሲነግረን ማለት ነው። እና ይሄ አባቶቻችን በምስጢር ሲተረጉሙት ቅዳሜ ቅዳሜ ከዚያ ከውሃው ላይ አንዳንድ ድውይ ይፈወስ ነበር ይላል። ቅዳሜ ቅዳሜ በሰንበት አንዳንድ ድውይ መጀመሪያ በሽተኞች ከውሃው ዳር በተለያየ መልኩ ተኝተው ይጠብቃሉ። ቅዳሜ ቀን መልአኩ ወርዶ ውሃውን ሲያናውሰው ቀድሞ ከውሃው ገብቶ የተጠመቀ ሰው ከሁሉም ሰው ቀድሞ የገባው ማለት ነው ከበሽታው ይፈወሳል። ይሄ ምን ማለት ነው ሲሉ አንደኛ ቅዳሜ ቅዳሜ ፈውስ መሰጠቱ በብሉይ ኪዳን ምንም ክርስቶስ ባይወለድ ምንም የጨለመው ዘመን ቢሆን ድህነት ፈጽሞ እንዳልቀረ አይሁድ እስራኤላውያን ተስፋ እንዳይቆርጡ በእኛ ዘመን ምን ድህነት አለ እግዚአብሔር ረስቶናል፣ የሰማይ አምላክ ዘንግቶናል እንዳይሉ ቅዳሜ ቅዳሜ አንዳንድ ድውይ ይፈወስ ነበር። ነገር ግን ሁለተኛ አለመድገውም ወይም ሰኞ ማክሰኞ በሌሎች ዕለታት ፈውስ አለመደረጉ ግን በኦሪ በብሉይ ኪዳን ክርስቶስ ከመወለዱ በፊት ፍጹም ድህነት እንዳልተደረገ ሲያጠይቅ አንዳንድ ድውይ ብቻ ይፈወስ ነበር፣ ከዚያው ውጭ አይፈወስም ነበር። ስለዚህ ፍጹም ድህነት እንዳልተገኘ ለማጠየቅ አንዳንድ ብቻ ይፈወሳል። ከዚያ በኋላ ይፈወስ ተስፋ እንዳይቆርጡ ደግሞ ቅዳሜ ቅዳሜ አንዳንድ አንድ ድው ይፈወስ ነበር። እና ይሄ አምስት እርከን አላት ተብሏል። ልብ በሉ አባቶቻችን በምሳሌ አስቀምጠውልናል። አምስት እርከን ማለት የአምስቱ ጾታ ምዕመናን ምሳሌ ነው ማለት ነው። አምስቱ ጾታ ምዕመናን ማለት ነው ማለት ነው። ምዕመናን በአምስት ወገን ይከፈላል። በአምስቱ ያ መልአኩ ውሃውን የሚያናውፀው የቀሳውስት የካህናት ምሳሌ ነው። ውሃው የጥምቀት ምሳሌ ነው። አምስት እርከን የአምስቱ ፆታ መመናን ምሳሌ ነው። እነዚህ አምስቱ ጾታ መመናን በጥምቀት ባገኙት ኃይል ድል የመንሳታቸው ምሳሌ ነው። እነዚህ አምስቱ ፆታ መመናን የየራሳቸው የሆነ ችግር አለባቸው። በዓለም ላይ ሲኖሩ የሚቃወማቸው ኃጢአት አለ። አምስቱ ፆታ መመናን አንደኛ አእሩግ ናቸው፣ ሽማግሌዎች ማለት ሽማግሌዎች የሽማግሌዎች ችግራቸው ወይም የሚቃወማቸው ኃጢአት ፍቅረ ንዋይ ነው፣ ገንዘብን መውደድ። ሽማግሌዎች ታቃላችሁላችሁ፣ ገንዘብ ላይ ጠበቅ ይላል። ከዚህ በኋላ እድሜ ሲገፋ ሳረጅ በምን እጦራለሁ፣ በምን እስከ ሕይወቴ እስከ ሞቴ ድረስ በምን እየተረዳሁ እኖራለሁ እያሉ ገንዘብ ይወዳሉ። ሽማግሌዎች ማለት በገንዘብ ፍቅር ይቃወማቸዋል። ሰይጣን ሽማግሌዎችን በእድሜ የገፉትን ሰዎች በገንዘብ ፍቅር ነው የሚቃወማቸው። እነሱ በዚህ በጥምቀት ባገኙት ኃይል ድል ይነሱታል ይላል። ሁለተኛው ከአምስቱ ወራዙት ነው፣ ወጣቶች ማለት ነው። ወንዶች የወራዙት ደግሞ ጾራቸው ዝሙት ነው ይላል ዝሙት አፍላ ዘመን ላይ ከመሆናቸው የተነሳ የእሳት ዘመን ላይ ከመሆናቸው የተነሳ ለሁሉም ነገር ቅርብ ከመሆናቸው የተነሳ ዝሙት ይቃወማቸዋል፣ ያል ወጣቶች እነዚህም በጥምቀት ባገኙት ኃይል ድል ይነሱታል። ሦስተኛ አንስት ናቸው ሴቶች፣ የነሱ ጦራቸው ደግሞ ትውዝፍት ይላል፣ ወይም የምንዝር ጌጥ ማለት ከሚገባው ላይ መጊያጊያት ክርስቶስ ከሰጣቸው አካል የበለጠ ለማማር ለመድመቅ የራሳቸውን መከተል መጠቆር ሌላም ነገር ሰውነታቸውን የሚጎዳ ነገር እንኳ እስከመጠቀም ይደርሳሉ። የምን ዝርጌጥ አለባቸው ሴቶች። ሰው ትኩረቱን ከነሱ ላይ እንዲያደርግ የምን ዝርጌጥ ይጠቀማል። ይህን በጥምቀት ላገኙት ኃይል እድል ይነሱታል ይላል። አራተኛ ካህናት ናቸው። ካህናት ጦራቸው ትዕቢት ትዕቢት ይቃወማቸዋል ካህናት። ምክንያቱም የሰማዩን በመጽሐፍ የምድሩን በአፍ ታወቅን ብለው ሰውን ሁሉ እንደ ስዕል እንደ ግዙፍ ነገር ይመለከቱታል ካህናትን ትዕቢት ይቃወማቸዋል እነሱም በጥምቀት ባገኙት ኃይል ድል ነስቷል አምስተኛ መነኮሳት የመነኮሳት ጾራቸው ስስት ነው በትሕርምት የሚኖሩ ስለሆነ በፈለጉት ሰዓት ማግኘት ስለማይችሉ ስስት ይቃወማቸዋል እነሱም በጥምቀት ባገኙት ኃይል ድል ነስቷል አምስት እርከን ማለት የአምስቱ ፆታ ምእመናን ምሳሌ ነው ማለት ነው ስለዚህ ያ መፃጉዕ የሚባለው ሰው እንግዲህ ወሀሎ ብእሲ ዘ30 ሰመንቱ ክረምቱ እምዘደወ ይላል። ከታመመ 38 ዓመት የሆነው አንድ በሽተኛ ነበረ ይላል። ስንት ዓመት? 38 ዓመት። 38 ዓመት በአልጋ ላይ መተኛል በጣም ከባድ እንኳን 38 ዓመት፣ ሳምንት ወይም አንድ ወር ካልጋ ላይ ተኝቶ ተኝቶማል፣ በጣም ከባድ ይህ በሽተኛ ግን 38 ዓመት ካልጋው ላይ ተኝቶ ይኖር ነበር። ከዚያ በኋላ ወኪያ ወሬው ከመልስ ኢየሱስ አይመረ ከመጎንደ ይወስደው ይው ይላል ጌታ ተመለከተውና ያ ሰው በበሽታ እንደኖረ አወቀ ይላል፣ ተረዳ። ክርስቶስ ሁሌም የሚመጣ ወደ ተቸገሩት፣ ወደ ታመሙት፣ ወደ በሽተኞች፣ ወደ ችግረኞች፣ ዝቅ ወዳሉት ሰዎች ነው። በመጽሐፍ ቅዱስ ስናነብ ክርስቶስ ከቤተ መንግስት ገባ፣ ከንጉሱ ጋር ተጨዋወተ፣ ከሀብታ እንዴት ገባ የሚል ተጽፎ እናገኛለን? ግን ምን እናገኛለን? ከድሆች ጋራ ከኃጥአን ጋራ ከመጸባሃን ጋራ፣ ከተናቁት ጋራ፣ ከተዋረዱት ጋራ አብሮ ይገኛል። የተወለደም በራሱ በተናቀችው ሰፈር፣ በገሊላ ያደገ በገሊላ የተወለደ በቤተልሔም፣ በከብቶች በረት አምላክ ትትና ከመሆኑ የተነሳ የትትና አምላክ ከመሆኑ የተነሳ ሁሌም የሚገኘው ዝቅ ካሉት ቦታዎች አሁንም በሽተኞች ካሉበት ቦታ መድኃኒቱ ኢየሱስ ክርስቶስ ተገኘ። ተገኘና ያንን በሽተኛ አንድ ጥያቄ ጠየቀው፣ ወሳኝ ጥያቄ ትፈቅድኑ ትሕያው ልትድን ትወዳለህን? አለ። ለምን መስላችኋል ክርስቶስ የጠየቀው? መቼም 38 ዓመት ታምሞ ካልጋ ላይ የሚኖር ሰው መዳንን አይፈልግም ብሎ ማሰብ በፍጹም የማይታሰብ ነበር። እና እንዲያ ከሆነ ለምን ጠየቀው ሲባል ሁለት ምክንያቶችን እንመልከት። አንደኛ ክርስቶስ ያለ ፈቃዳችን እንኳን መጥፎውን ነገር በጎውን ነገር እንኳን ያደርግ። ክርስቶስ ነፃ ፈቃዳችንን አይቃወም። እሳ አቅረብ ኩለከ እሳተ ወማይ ያ ይደቅሃ በዘፈቀደ እሳትና ውሃ አቅርቤልሃለሁ እጅን ወደ ወደድከው ስደር ነው የተባለው። ስለዚህ ነፃ ፈቃዱን አለ። ለማዳን እንኳ የሰውየውን ፈቃድ ጠይቆታል። ክርስቶስ የሰውን ነፃ ፈቃድ ስለማይቃወም ማለት አስወድዶ አስፈቅዶ ስለሚያደርግ፣ ለዚህ እኮ ነው እኛ በኃጢአታችን ተጠያቂ የሚሆነው። ጽድቅም ብንሰራ በደልም ብንሰራ ሰው እንደ ነጭ ልብስ ነው። ነጭ ልብስ ጥቁር ቀለም ቢቀቡት፣ ነጭ ቀለም ቢቀቡት ሁሉም እንደሚስማማው ሰውም ጽድቅም ይስማማዋል ኃጢአትም ይስማማዋል። በመንፈሳዊ ብቃት እንደ መላእክ ይሆናል። በሥጋዊ ብቃት እንደ ሰይጣን ይሆናል። ሁሉም ስለሚስማማን ክርስቶስ ነፃ ፈቃዳችንን አይቃወሙም። ያንን በሽተኛም ልትድን ትወዳልህ ያለው አንደኛ ነጻ ፈቃዱ ሲጠብቅልህ፣ ሁለተኛ ግን ለምስክር ለምስክር። በኋላ እንመለከተዋለን። ይህ ሰው ከዳነ በኋላ በኢለታር ክርስቶስ ተከሶ ከአይሁድ ማህበር በቆመ ሰዓት በሰንበት ድውይ ፈውሷል ሲባል ምስክር ተደርጎ የተጠራ ነው። ይሄ ሰው እየታን ፊት በጥፍ ይመቶ መስክሯል። ለዚያ እኔ ሳልፈልገው አዳነኝ እንጂ እንዳይል ራሱ ፈልጎ እንደዳለ ለማሳወቅ ልትድን ተወዳለህን ብሎ ጠየቅ። ሁላችንንም ክርስቶስ ይህን ጥያቄ ይጠይቃል። ልትድኑ ተወዳላችሁ እያለ መልሳችሁን ከኛ ይጠበቃል ማለት ነው። እና ልትድን ተወዳለህ ሲለው በሽተኛው ሰው ምን አለ? አዎ መዳን ወዳለኋል። ነገር ግን ውሃው በታወቀ ሰዓት ወደ ወንዙ የሚያወርደኝ ሰው የለኝም ሰው የለኝም እና በዚህ ምክንያት እኔ ቀስ ብዬ አዝግሜ ወደ ውሃው ለወርድ ስል ውሃው ስናወጥ ሌላ አቅም ያለው ጉልበት ያለው እድሜው ያልገፋ እንደኔ በበሽታ በጣም ያልተጠቃ ሰው ቀድሞኝ ይገባና ይድናል። እንደዚህ ሁኜ 38 ዓመት ቆይ፣ ወደ ውሃው የሚያወርደኝ ሰው አጥቼ ነው እንጂ መዳንማ እወዳለሁ። እንደዚህ ያለ አንደኛ፣ ገና ክርስቶስ የሠላሳ ዓመት ጎልማሳ ስለነበረ ብድግ አድርጎ ወደዚህ ያስገባኛል ብሏል። ሁለተኛ ደግሞ የአምስት ገበያ ሰው የከተለው ነበርና፣ አንዱ ደና ወጠም ሻጉረም ሳዝዞ እሱ እንዲያስገባኝ ቢያደርግ ብሎ ነበር መጀመሪያ ያሰበ። ያበሽተኝ እና ሰው የለኝም ማለት። አሁን ሰው የሌላቸውን ሰዎች ማወቅ አለብን ወገኖች። ሰው የሌላቸው ብዙ ሰዎች አሉ። ምንም እግዚአብሔር ቢኖራቸው ሰው ሳይኖራቸው ታመው ውሃ የሚያቀርብላቸው እሳት የሚያነድላቸው ምግብ የሚሰጣቸው ያጡ በየቤቱ እኛ የማናውቃቸው በጣም ብዙ ሰዎች እንዳሉ እንደዚሁ እንደ መጻጉዕ ማወቅ አለብን። የሰው ችግር ደግሞ ከገንዘብ ችግር የሰው ችግር ይበልጣል። ሰውን እንደማጣት ከባድ ችግር የለም። ገንዘብ ብናጣ በሌላ ነገር ልንጽናና እንችላለን። ሰው ያጽናናናል። አይዞ ነገ ገንዘብ ታገኛለህ፣ ነገ ጤና ታገኛለህ ይለን። ሰውን ያጣ ሰው ግን ምንም ዋጋ የለም። እንደ ሰው ትልቅ ሀብት የለም እና ብዙ ሰው ያጡ ሰዎች አሉ። ለነሱ ማወቃለን። ሰው የለኝም ማለት ክርስቶስ ከዚያ በኋላ ምን አለ? ተንስ ወንስ አራተከ ተነስተህ አልጋህን ተሸክመ ሂዳ። የክርስቶስን አዳኝነት ተመልከቱ። የክርስቶስ አዳኝነት ተረፈደው የሌለበት ሚላን አባቶቻ። ለምሳሌ የዚህ ዓለም ዶክተር ከሆነ አንደኛ ገና ከማዳኑ በፊት ምንህን ያመሃል? መቼ ጀመረ? የምትመገበው ምግብ ምንድን ነው? ይህን ታደርጋለሁ፣ ይህንን አታደርግም፣ ወዘተ በጣም ብዙ ጥያቄዎችን ይጠይቀዋል መጀመሪያ። ከዚያ በኋላ ከመድኃኒት መድኃኒት አማርጦ ይሰጠዋል። ከዚያ በኋላ ያንን መድኃኒት እንዲህ ስታደርግ ይህን ተጠቀም፣ ይህን እንዳታደርግ፣ ይህን እንድታደርግ፣ እስከዚህ ቀን ተጠቀም ወዘተ ብሎ ይሰጣል። ከዚያ በኋላ ድኖ እንኳ መድኃኒት ሲወስድ የጎንዮሽ ጉዳት አለ ታይ የወንዮች ጉዳት ደግሞ አለ። ነው ሲድ የዚህ ዓለም የክርስቶስ ግን አዳኝነቱ ፍጹም ነው። በቃ 38 ዓመት የተሸከመችህን አልጋ ተሸክመ ሂድ አለ። ያቺ አልጋ የድንጋይ አልጋ ነበረች ይላሉ መምህር ስድሮስ የተባሉ ልጅ ሲተረጉሙ፣ የድንጋይ አልጋ ነበረች። እንጨቱማ እንደ 38 ዓመት ይችላል? እንኳን 38 ዓመት 8 ዓመት የማይችል እና 38 ዓመት የተሸከመችው የድንጋይቱን አልጋ ተሸክመ ሂድ። እዚህ ጋር ልብ በሉ። የድንጋይ አልጋ መሆኑን ራሱ አስተው ነው። 38 ዓመት የታመመ ሰው ጉልበት አግኝቶ ድንጋይ ተሸክሞ መሄዱ ማለት አልጋ የሚያህል ድንጋይ ተሸክሞ መሄድ የክርስቶስን ጽናት አምራት ያጠይቃል። አልጋን ተሸክመ ይሄዳ ተረፈደው የለበትም ማለት ይሄ፣ ሁለተኛ ደግሞ ያለዋጋ የሚሰጥ ድህነት ያለ ቀጠሮ የሚሰጥ ድህነት አልጋን ተሸክመ ሂድ ብሎ ያን መጻጉን አዘዘ እና ያ ቀን ግን ይሄ የተደረገበት ቀን ቃሉ ቅዳሜ ቀን ነው። ቀዳሜ ቀን ነበርና መፃጉዕ ተደስቶ አልጋውን ተሸክሞ ሲሄድ፣ አይሁድ አንተ በቅዳሜ ቀን እንዴት ይሄን ትሸክማለህ? ይሄን አልጋን ተሸክመ ለምን ትሄዳለ? ተመልከቱ፣ የአይሁድ እንተንኮን ልብ ብላችሁ ተመልከቱ። አሁን ማንም ሰላሳ ስምንት ዓመት የታመመ ሰው ድኖ አልጋውን ተሸክሞ ሲሄድ መጀመሪያኛ ትኩረት የምናደርግ አደርግ ይሄ ሰውዬ እንዴት ዳነ? ማን አዳነው ይባላል እንጂ በሰንበት ቀን እንዴት አልጋ ተሸክመ ትሄዳለህ? ብለው አይሁድ ለበጎ የመሰለ ክፋት ናቸው። አሁን ብዙዎች ለበጎ አስመስለው ቤተ ክርስቲያን አስመስለው በሃይማኖት አስመስለው የራሳቸውን እንትን የሚናገረዋል የራሳቸውን ነገር የሚያራሙ እነሱ ከክርስቶስ ጋር ያላቸውን ጥላቻ ለመግለጽ በቅዳሜ ቀን እንዴት ሸክም ትሸከማለህ? 38 ዓመት የተፈወሰው ሰው አልጋ መሸከሙ ነው የሚደንቅ ወይስ በቅዳሜ ቀን አልጋ መሸከሙ ነው የሚደንቅ? እና አይሁድ አልጋን መሸከም አይገባህም አሉት። ከዚያ በኋላ ያሰው ምን ብሎ መለሰላቸው? አይ እኔ የፈወሰኝ ሰው አልጋን ተሸክመ ይሄድ ብሎኛል ያዘዘኝ እሱ ነው አላቸው። ሲላቸው መንሁቱ ዛዩ ያዳንህ ማን ነው አሉት። የሚገርመው ነገር ወየ ይመረ ከመመንሁቱ ዛዩ ይላል። ያሰው የፈወሰው ማን እንዲሆን አላወቀም ነበር። ከባዱ ችግር ያለ እዚህ ነው። አምላካችን እስኪ ተመልከቱ። ሰላሳ ስምንት አመት ታሞ የነበረውን የፈወሰውን ሰው አለማወቅ ምን ያህል ድንቁርና እንደሆነ። ያዳንህ ማን ነው ሲሉት መልሳቸው ውለታውን ረሳ። የክርስቶስን ውለታ መርሳት አያስፈልግም። ስንት ጊዜ ከኃጢአት እንዳዳነ፣ ስንት ጊዜ ከሞት እንዳዳነ፣ ስንት ጊዜ ከችግር እንዳወጣ፣ ስንት ጊዜ ከጭንቀት እንዳወጣ፣ ስንት ጊዜ በመከራቸው ሁሉ እግዚአብሔር እንደደረሰልን መዘንጋት የለኛል። እንኳን የክርስቶስ ውለታ የሰው ውለታ እንዴት እንዘነገዋለን? እኛን አሁን አንድ ሰው ከሆነ ችግር አውጥቶን ቢሆን ለምሳሌ ከእስር ቤት ዋስኖ ቢያስፈታል ያንን ሰው ውለታውን አንረሳለን ወገኔ እኮ ከሞት እንዳዳኔ ነው የምቆጥረው የእግዚአብሔር ውለታ ግን እንዴት እንረሳለን ስንት ጊዜ ከሞት አድኖና ስንት ጊዜ ከሰይጣን አድኖና ስንት ጊዜ ከክፉ ነገር ጠብቆና የእግዚአብሔርን ውለታ መርሳት አያስፈልግም ያ በሽተኛ ያዳነውን ሰው አላወቅም ያዳንንን እንዳለ እንዳለማወቅ ትልቅ ድንቁርና ነው ያዳንንን ማወቅ አለን የፈወሰንን ማወቅ አለን ያኖረን ማወቅ አለን። ጤና የሰጠን፣ ሕይወት የሰጠን፣ ሀብት የሰጠን፣ ዕውቀት የሰጠን፣ መልክ የሰጠን፣ ሀብት የሰጠን እግዚአብሔርን ማወቅ አለን። ያ ያዳነውን አላወቅ እና ያዳነ ማነው ሲባል ያዳነኝን አላውቀውም ማለት ውለተውን ረሳ ማለት። ከዚያ በኋላ አይሁድ ተውትና ሲሄድ ክርስቶስ በሌላ ቦታ ሲያገኘው ድጋሜ ሲያገኘ እታ አብስ ዳግም ወእምዝ ዘያች ይርከብካ የባሰ ነገር እንዳያገኝህ ከዚህ የባሰ ነገር እንዳያገኝህ፣ ዳግመኛ አትበድላ አትበድላ። ከዚህ የባሰ ነገር ምን ያገኘው ይሆን? ሰላሳ ስምንት ዓመት ከመታመም የበለጠ በሽተኛ ሆኖ የሚጠይቀው ሳይኖር ብቻው ሰላሳ ስምንት ዓመት ከመታመም የበለጠ ምን ይሆን? ከዚህ የባሰ እንዳያገኝህ የተባለ የነፍስህ ማመን እስካሁን የሰው የታመመ በስጋው እስካሁን የታመመ በምድር ላይ እስካሁን የታመመ ለአጭር ጊዜ በኋላ ግን ክርስቶስ ክርስቶስ ዳግመኛ እንዳያገኝ ያለው የነፍስ ህመም በኋላ የሚታመም በነፍስ ነው። በኋላ የሚታመም ለዘለዓለም ነው። በኋላ የሚታመም እሳቱ ከማይጠፋት ሆኖ ከማያንቀጣፋ ከገሃነም ነው። ከዚህ ከሥጋዊ ከምድራዊ ህመም የባሰ ሰማያዊ ህመም፣ የገሃነም ህመም፣ የስቃይ ህመም፣ ለዘላዓለም የማያልቅ ህመም፣ ፍጻሜ የሌለው ህመም እንዳያገኝ ተጠንቅቀ ይህንን ነው ማወቅያ የባሰ እንዳያገኝ መጠንቀቃለን ከአንድ ሀጢያት ስንወጣ ከአንድ በደል ስንወጣ እና የባሰ እንዳያገኝ ተጠንቀቅ ያለው በዕለተ ምጽዓት የሚያደርገውን አውቆ ቀድሞ እየነገረው ነው ማለት። የባሰ እንዳያገኝ ተጠንቀቅ በዕለተ ዓርብ ከአይሁድ ጋር ሁኖ እንደሚያሰቅለው ስለሚያውቅ ቀድሞ እያስጠለቀቀው ነው ማለት ነው። ከዚህ በኋላ እንደዚያ ብሎቴ ይህ ሰው ጌታ የነገረውን አልሰማም። በዕለተ ምጽዓት ቀደም ብለ እንደተናገር ነው ክርስቶስን በጥፊ መቶ መስክሮ እጁ በገሃነም እንደ እሳት ስትንቀለቀል ትኖራለች። እሱ በገሃነም እሳት ሲቃጠል ኑሯል ይላል። እና መፃጉዕ ተብሎ የተሰየመበት ሳምንቱ ይ ነው። እዚህ ላይ አንድ ነገር ተመልክተን እንጨርስ። እሱ ነገር ምንድነው? መፃጉዕ በሽተኛ ለመሆኑ በሰው ላይ በሽታ እንዴት ይመጣ? ሰው እንዴት ይታመም? የሚታመም በምን ምክንያት ነው? በኃጢያቱ ምክንያት ነው ወይስ በሌላ የሚለው አባቶቻችን በአራት ከፍለው ተናግረው፣ በአራት በሽታ በሰው ላይ የሚመጣ በአራት ምክንያት ነው። አንደኛ ደዌ ዘነፍስ የሚባላል ንጹህ ከመሆናቸው የተነሳ የሚመጣ ደው፣ የሚገርም ቅዱሳን ሲበውቁ በማዕረግ ከፍ ከፍ እያሉ ሲሄዱ ደው ዘንጽሕ የሚባል በንጽህናቸው ምክንያት የሚመጣባቸው ደው። ለምሳሌ ሐዋርያው ጢሞቴዎስ በሽተኛ ነበር። እንደውም ሐዋርያው ቅዱስ ጳውሎስ እኮ ከዳጠ ወይነ ትወስፍ በእንተ ሕማመ ከብድከ ዲከ ወበእንተ ደው ከዘዘልፍ ብሎታል። የጢሞቴዎስ መልእክት ላይ ስለ ሆድህ ህመም ውሃ ብቻ ሳይሆን ጥቂት ወይን ጨመር እያደረክ ጠጣ ብሎታል። በሽተኛ ስለነበር ራሱ ቅዱስ ጳውሎስም ራሱ የራስ መምተኛ ነበር ይላል። ራስ ብልጠት አለበት። እንደውም ጳውሎስ አድቀን ጸለይ ይቁላል። ወደ እግዚአብሔር ወደ እግዚአብሔር ሲጸልይ ያክለ ከጸገ ያለው ክርስቶስ ተው የበሽታ ለአንተ ጸጋህ ይሆንሃል። ስለዚህ በሽተው ካንተ ጋር ይኑር አለ እና ወይ ወተው ሁበኒ መላከ ሰይጣን ዘይደጉ ጸሚያ ሁሌም እንዳልዘናጋ ወጋ ወጋ እያደረገ ነቀ የሚያደርግ በሽታ ተሰጠኝ፣ ብሏል ቅዱስ ጳውሎስ። በልብሱ ድውያንን የሚፈውስ ጳውሎስ በሽተኛ ነበር። በጥላቸው በሽተኞችን የሚፈውስ ቅዱሳን በሽተኛ ነበሩ። ይሄ ምን ይባላል? አንደኛው ደዌ ዘንጽሕ፣ ስለ ንጽህናችን እግዚአብሔር ዋጋችን እንዲያበዛል የሚያመጣው ደዌ ማለት ነው። ሁለተኛ ደዌ ዘእሴትም ይባላል፣ ዋጋ የሚገኝበት በሽታ ማለት በሽታው በእኛ ላይ በቆየ ቁጥር እኛ ከእግዚአብሔር ዋጋ እያገኘን እየበቃን የምንሄድበት። ለምሳሌ ኢዮብ በመጽሐፈ ኢዮብ በሰፊው ታሪኩን እንደምናውቀው የኢዮብ በሽታ ደዌ ዘእስቴት ይባላል ዋጋ የሚያሰጥ ኃጢአት ኑሮበት ሳይሆን ዋጋው እንዲበዛለት ክብሩ በሰውም ዘንድ በእግዚአብሔርም ዘንድ እንዲታወቅ እንደ ኢዮብ ደዌ ዘእስቴት የኢዮብን ታሪክ ስለምታውቁት አልናገርም። በሰይጣን ፈተና ምክንያት የመጣበት ሁለተኛው ደዌ ዘ እስቴት ሦስተኛ ሶስተኛ ደዌ ዘመቅሰፍትም ይባላል። በመቅሰፍት ምክንያት የሚመጣ ደዌ ማለት ነው። ኃጢአት ስንሰራ እግዚአብሔር ወደኛ የሚልከው ደዌ ዘመቅሰፍት ደግሞ እንደ ሳኦል ሳኦል በእስራኤል ላይ የነገሰ ንጉስ እግዚአብሔርም በትክክል አላገለግል ሲል እግዚአብሔር እንደ ልቤ ያለውን ነብዩ ዳዊትን መረጠ። በዚህ ምክንያት ቅናት አደረበት። ቅናት ሲያደርበት ደግሞ የመቅሰፍት ደዌ ሰይጣን አደረበት። ዳዊት በገና ካልደረደረለት የሳኦል በሽታ አይፈወስም ነበር። ዳዊት በገና ሲደረድርለት የሳኦል በሽታ ይፈወስ ነበር። በገናዊቱ ድንግል ማርያም ናት። ዳዊቱ ጌታችን ኢየሱስ ክርስቶስ ነው ምሳሌ። እና እንደዚህ ያለ የመቅሰፍት ደዌ ለሳውል ተሰጡት ነው። ስለዚህ ሦስተኛው ደዌ ዘመቅሰፍት ነው። እግዚአብሔርም ስንበድል የሚመጣ አራተኛ ደዌ ዘኃጢአት ነው። መቅሰፍት የሚባለው ድንገት የሚመጣ ነው። ኃጢአት የሚለው ቀስ እያለ የሚመጣ ደዌ ዘኃጢአት የሚባል አለ። ደግሞ የመጨረሻው እንደ ሄሮድስ ማለት ሄሮድስ በጣም ሸንጋይ ሰው አታላይ። ሄሮድስ የሚባሉ ብዙ ሄሮድሶች አሉ። ቤታችን በስደቷ የተከታተላት ሄሮድስ አለ። ክርስቶስን የሰቀለው ሄሮድስ አለ። እስከ ስምንት የሚደርሱ ሄሮድሶች እንዳሉ የመጽሐፍ ቅዱስ መዝገበ ቃላት ይናገራል። እና ይሄኛው ሄሮድስ ዮሐንስ ወንጌላዊን አስገድሎ በሰይፍ አስቆርጦ ያስገደለው ሄሮድስ ደዌ ዘኃጢአት የሚባል ነበረበት። የእሱ ምን መሰላቸው፣ ሄሮድያዳ የምትባለውን የወንድሙን የፊልጶስ ሚስት በጉልበት ቀምቶ አገባት። ዮሐንስ መጥምቀ መለኮት የወንድም የወንድምህን የፊልጶስ ሚስት ማግባት አይገባም እያለ ሲዘልፈው ዮሐንስን በሚስቱ በሄሮዳያዳ ምክር በሰይፍ አስቆረጠው፣ ገደሉ፣ ሰማዕትነት ተፈጸመ። በኋላ ያቺ ሴት ደው ያደረባት ደው ያደረባትና ልጅቷ እብድ ሆነች። አሳን በሪ ተቀብሎ ዋጣ። ያቺ ይሄ ሄሮዲያዳ ደግሞ ምድር ተከፍታ ዋጠቻት። በዚህ ምክንያት ሄሮድስ አይምሮውን አጣ። ወደ ንጉሱን ሄዶ ተከስቶ ተፈረደበትና ከእስር ቤት ገብቶ የገዛ አካሉን እየነጨ እየበላ ሞቷል። ማለት ደዌ ዘመቅሰፍት የሚባለው ይሄ በሽታ ከነዚህ ከአራቱ ውጭ አይመጣል? ከማን ከማን፣ ደዌ ዘንስክ፣ ደዌ ዘሴት፣ ደዌ ዘመቅሰፍት፣ ደዌ ዘሀጥ። በዚህ ምክንያት በሰው ልጆች ላይ በሽታ ይመጣል። እኛ ግን ይሄን ወደ ራሳችን ወስደን ከየትኛው ወገን ነን የሚለውን ለራሳችን ወስደን መልስ ማግኘት ያስፈልገናል። ስለዚህ አራተኛው የዐቢይ ጾም ሳምንት የመጻጉዕ ታሪኩ ይህ ነው። መጻጉዕ ተብሎ የተሰየመበት በሽተኛ ማለት ነው። በሽተኛው ስለተፈወሰበት ማለት ነው። እስከዚህ ድረስ ከተነጋገርን ይበቃል። ሀሳብ፣ አስተያየት፣ ጥያቄ ካላችሁ አስቀምጡልን፣ መልስ እንሰጣለን። ስብሐት ለእግዚአብሔር። ይቆየን።